መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች፣ ስለ ጌታ ዳግም ምጽአት። ወንድሞቻችን ሆይ ስለ ሞቱ ሰዎች ተስፋ እንደሌላቸው ሰዎች እንዳታዝኑ ልታውቁ እንወዳለን። ኢየሱስ ክርስቶስ ሞቶ እንደተነሳ ካመንን፣ እንዲሁ እግዚአብሔር ሙታንን በኢየሱስ ያስነሳቸዋል፣ ከእርሱም ጋር ያመጣቸዋል። ይህንንም በእግዚአብሔር ቃል እንነግራችኋለን ጌታችን በሚመጣ ጊዜ ሕያዋን ሆነን የምንቀር እኛ የሞቱትን አንቀድማቸውም ጌታችን ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ ሙታን አስቀድመው ይነሳሉ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር እንቀልበው ዘንድ ከእርሱ ጋር በደመና እንነጠቃለን። ከዚያም ወዲያ ለዘላለሙ ከጌታችን ጋር እንኖራለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ስለ ጌታችን ኢየሱስ ክርስቶስ ዳግመኛ መምጣት። አሁንም ሰማይና ምድር በዚያ ቃል ለእሳት ተዘጋጅተዋል፣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 ንስሐ ይገቡ ዘንድ ለሰው ሁሉ ዕድሜን ይሰጣል እንጂ። ሰማያት የሚነዋወጡባትና የሚላፉባት ቀድሞ የነበረው ፍጥረት ሁሉ በእሳት ነበልባል የሚቀልጥባት ምድርና በእርሷ ላይ ያለው ፍጥረት ሁሉ የሚቃጠልባት የእግዚአብሔር ቀን ግን እንደ ሌባ ድንገት ትመጣለች። የሐዋርያት ሥራ ስለ ከሳሾች መምጣት። በአምስተኛውም ቀን ሊቀ ካህናቱ ሐናንያ ከመምህራኑና ጠርጠሉስ ከሚባል አንድ ጠበቃ ጋር ወረደ። ጳውሎስንም በአገረ ገዢው ዘንድ ከሰሱት። ጳውሎስም በቀረበ ጊዜ ጠርጥሎስ እንዲህ እያለ ይከሰው ጀመረ። ክቡር ፊሊከስ ሆይ በዘመንህ ብዙ ሰላምን አግኝተናል፣ በጥበብህም በየጊዜው በየአገሩ የሕዝቡ ኑሮ የተሻሻለ ሆኗል። ሥርዓትህንም በሁሉ ዘንድ ስትመሰገን አግኝተናታል። ነገር እንዳላበዛብህ በአጭሩ ትሰማኝ ዘንድ እለምንሃለሁ። ይህን ሰው ሲሳደብና ወንጀል ሲሠራ፣ አይሁድንም ሁሉ በየሀገሩ ሲያውቅ፣ ናዝራውያን የተባሉት ወገኖች የሚያስተምሩትንም ክህደት ሲያስተምር አግኝተነዋል። ቤተ መቅደስንም ሊያረክስ ሲሞክር ያዝ ነው። እንደ ሕጋችንም ልንፈርድበት ፈልገን ነበር። ነገር ግን የሻለቃው ሉስዮስ መጥቶ በብዙ ጭንቅ ከእጃችን ነጥቆ ወደ አንተ ላቀው፣ ከሳሾቹንም ወደ አንተ እንዲመጡ አዘዛቸው። የከሰስንበትንም ነገር ሁሉ መርምረህ በእርሱ ልትረዳ ትችላለህ። አይሁድም እውነት ነው እንዲሁ ነው ብለው መለሱ። የጳውሎስ መልእክት። አገረ ገዥውም እንዲናገር ጳውሎስን ጠቀሰው። ጳውሎስም እንዲህ አለ፤ ከብዙ ዘመን ጀምሮ የዚህ ሕዝብ አስተዳዳሪ እንደሆን አውቃለሁ፣ ጠባያቸውንም ታውቃለህ። አሁንም ደስ እያለኝ ክርክሬን አቀርባለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ ዐሥራ ሁለት ቀን እንደማይሆን ልታውቀው ትችላለህ በምኵራብ ቢሆን በቤተ መቅደስም ቢሆን በከተማም ቢሆን ሕዝብን ሳውክ ከማንም ጋር ስከራከር አላገኙኝም። በሚከሱኝ ሁሉ በፊትህ ማስረጃ ማቅረብ አይችሉም። ነገር ግን ይህን አረጋግጥልሃለሁ እኔ በሕግ ያለውን በነቢያትም የተጻፈውን ሁሉ አምኜ እነርሱ ክህደት ብለው በሚጠሩት ትምህርት የአባቶቼን አምላክ አመልከዋለሁ። እነርሱም ለጻድቃንና ለኀጣን የሙታን ትንሣኤ የሆን ዘንድ እንደሚጠብቁ ለእኔም እንዲሁ በእግዚአብሔር ዘንድ ተስፋለኝ እንዲሁ እኔም በእግዚአብሔርና በሰው ፊት ሁል ጊዜ የማታወላውል ሕሊና ትኖረኝ ዘንድ እጋደላለሁ። ከብዙ ዓመታትም በኋላ ለወገኖቼ ምጽዋትንና መሥዋዕትን ላደርግ መጣሁ። በዚያም ጊዜ ከእስያ የመጡ አይሁድ ከሕዝቡ ጋር በመከራከር ወይም በፍጅት ሳይሆን በመቅደስ ስነጻ አገኙኝ። አሁንም በእኔ ላይ ነገር ካላቸው ወደ አንተ ይምጡና ይክሰሱኝ። ወይም እኔ በሸንጎ ቆሜ ሳለሁ ያገኙብኝ በደል እንዳለ እነዚህ ራሳቸው ይመስክሩ። በመካከላቸው ቆሜ ካስተማርኋት አንዲት ትምህርት በቀር ያደረግኩት ክፉ ነገር የለም። ሙታን ይነሳሉ በማለቴም ዛሬ በአንተ ዘንድ በእኔ ይፈረድብኛል። ፊልከስ ግን አይሁድ ከጥንት ጀምሮ የክርስቲያንን ወገኖች ሕግና ትምህርት እንደሚቃወሙ ያውቅ ነበር። ስለዚህም እንግዲያስ የሻለቃው ሉስዮስ በመጣ ጊዜ የነገራችሁን እናውቅ ዘንድ እንመረምራለን ብሎ ቀጠራቸው። የማቴዎስ ወንጌል። ጌታችን ወደ ኢየሩሳሌም ስለ መግባቱ። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጊ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፤ እንዲህም አላቸው፤ በፊታችሁ ወዳለችው መንደር ሂዱ ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ፤ ያን ጊዜ ይሰዷቸዋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እንሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ እያነጠፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳህና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው ሆሳና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። በቤተ መቅደስ ስላደረገው ተአምር። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አባረረ የገንዘብ ለዋጮችንም መደርደሪያ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፤ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስም ዕውሮችና አንካሶች ወደ እርሱ መጡ፣ አዳናቸውም። ያን ጊዜም የካህናት አለቆችና ጻፎች ያደረገውን ተአምራት ልጆቹንም በቤተ መቅደስ ሆሳና ለዳዊት ልጅ እያሉ ሲጮሁ ባዩ ጊዜ ደስ አላላቸውም። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አሁን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀህ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማው ወደ ቢታንያ ሄደ፣ በዚያም አደረ። ፍሬ ስለታጣባት በለስ በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኝባትም። እንግዲህ ወዲህ ለዓለም ፍሬ አይኖርሽ አላት። ያን ጊዜውንም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህቺ በለስ እንዴት ወዲያውኑ ደረቀች? ብለው አደነቁ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደተደረገው ብቻ የምታደርጉ አይደለም። ነገር ግን ይህንን ተራራ ተነስተህ ወደ ባሕር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ። ስለ ካህናት አለቆችና ስለ መምህራን ጥያቄ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህንን ታደርጋለህ? ይህንን ሥልጣን ማን ሰጠህ? አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል ጠይቃችኋለሁ፤ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህንን እንደማደርግ ነግራችኋለሁ አላቸው። የዮሐንስ ጥምቀት ከየት ነው? ከሰማይ ነውን ወይስ ከሰው? አላቸው። እርስ በርሳቸውም ተነጋግረው እንዲህ አሉ፤ ከሰማይ ነው ብንለው እንኪያለምን አላመናችሁበትም ይለናል ከሰው ነው ብንለውም፣ ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ሥልጣን ይህንን እንደማደርግ አልነግራችሁም አላቸው። አትሮኖስ፣ ቅዱሳት መጻሕፍትን በድምፅ ያንብቡ።